እንግዲህ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ። እንደተለመደው እንግዲህ በቀንም በምሽትም ይዘንላችሁ የምንመጣው መረጃዎች እንደጠቀማችሁ ከምትሰጡን አስተያየት እንረዳለን። አስተያየት ደግሞ በመስጠት ለእኛ መልካም ምኞታችሁን የገለጻችሁልን ጥሩ ጥሩ እይታዎችንም ያጋራችሁን በሙሉ እግዚአብሔር አብስቶ ይባርካችሁ ማለት እንወዳለን። እንግዲህ ከቀኑ በመቀጠል ፓስተር ደግሞ እንዲሁ መስመር ላይ ተገኝቷል። መረጃዎችን ሊያቀብለን የመራረጣቸውን መረጃዎች ደግሞ ይጠቅማቸዋል ያለን ሁሉ ወደ እኛ እያስተላለፈልን ይገኛል። እንግዲህ አሁን በዚህ ምሽት ይዞልን መጥቷል። ምን ይሆን የሚለውም እኔም አጓጉቶኛል። እንግዲህ መልካም ጊዜ ይኖረናል ውድ አድማጮቻችን። ይልቃል አስራት ነኝ በምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ እንግዲህ ዓለማችን እየሄደችበት ያለው ጉዞ በጣም በጣም በጣም ከምን ጊዜውም በላይ አስቸጋሪና ውጣውረድ የተሞላበት ነው። ወደ ፍጻሜም ዘመንም እየተሸጋገረች ያለችበትም ጊዜ እንደሆነ የሚያስረዳን ስለሆነ እንግዲህ ይህንን በተመለከተ ደግሞ ፓስተር ግንዛቤ እንዲኖረን መረጃዎችን እያመጣለን በእግዚአብሔር ቃል ደግሞ እየፈተሸ እያነቃን ይገኛል። መስመር ላይ ተገኝቷል። ከሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሽ? እንደምን አመሽ? እንዲ እግዚአብሔር የተመሰገነ ይሁን። ቀን ላይ መረጃዎችን አቀብለናል። ዛሬ እንግዲህ ማለቂያ ከሌለው የዓለማችን ወቅታዊ ክስተት ልታጋረን እንግዲህ ተገኝተሃል። እስኪ እኔም መስማት የምፈልግ ያለው እስኪ ለአድማጮቻችን ለእኔም አጋራን እንግዲህ። የዓለም የፖለቲካና የሃይማኖት ስበት የሆነው በከፊልም ቢሆን የኢኮኖሚ ስበት መካከል የሆነው መካከለኛ ምስራቅ መካከለኛው ምስራቅ ስንል እንደ ቀልድ የመመለከተው ሳይሆን የትንቢት ጅማሬው ፍጻሜው እዛው ጋር ትንቢቱ የተጀመረው በተለይ ደግሞ ጌታ ኢየሱስ ክርስቶስ እየመጣው አገልግሎት ዘመኑንም ደግሞ አገልግሎ ለእኛ ቤዛ የሆነውም ደግሞ ዘው መካከለኛ ምስራቅ ላይ ነው። ከሰይጣንም እጅ ቁልፉንም የነጠቀም ነው እዛው መካከለኛ ምስራቅ ላይ ነው። እንደገና ደግሞ ሀሰተኛውም ክርስቶስ የሚመጣው ዘው መካከለኛው ምስራቅ ላይ ነው። ጌታም ተመልሶ የሚመጣው እዛው መካከለኛ ምስራቅ ላይ ነው እና መካከለኛው ምስራቅ ብዙ ጊዜ እንግዲህ ባለፈው ዓለም ጮቤ ረግጠው ነበረ። ብዙ የሚዲያ ሰዎች ደግሞ በቃ ከዚህ በኋላ ሰላም ሆኗል አምናስተጉሯል የሚል ብዙ አይነት ነገር ተነግሮ ነበረ። እኛ ግን እንየው በሂደት የሚል እና ሰላም እንደማይሆን ይህንን ያለንበት ከሁለት ነገር ተነስተን ነው። አንደኛው ምንድን ነው? ከመጽሐፍ ቅዱስ አንጻር ተነስተን ነው ከእግዚአብሔር ቃል አንጻር ተነስተን የእግዚአብሔር ቃል ምን ይላል? ይሄ ነገር ጠላትነት አሁን ላይ እውነት በመሬት በድንበር ነው ወይ መንግስት ከመሆን ካለመሆን ጋር ነው ወይ ጠላትነቱ የተነሳው የሚለውን ነገር ማየት እጅግ ያስፈልጋል። መጽሐፍ ቅዱስ ላይ ስንመለከት ግን አይደለም። በሁለቱ መካከል ያለው ጠላትነት ታሪካዊ ጠላትነት በእስራኤል እና ባረቦች መካከል ያለው ታሪካዊ ጠላትነት ነው። ከግብፅ እስራኤል ከወጣበት ጊዜ ጀምሮ እንኳን ስንመለከት አማልቅ እንዴት በመንገድ ጠብቆ እንዳላሳለፈው ታቃለ ተመልከት። ሞአቦች፣ አሞናውያን፣ ፍልስጤማውያን ራሷቸው እና በእስራኤል ላይ በተለያየ ጊዜ የእስራኤል መንግስት የደቀመ በሚመስላቸው ሰዓት ታላቅ ወረራና ጥፋት በእስራኤል ላይ ያደርጉ ነበረ። ይሄ ዝም ብሎ የሆነ ነገር አይደለም። ቀደም ሲል ተስፋው ከነሱ ስለሆነ ነው የመድሃን ተስፋው ያለን የመድሃኒት ተስፋው ከነሱ ስለሆነ የተስፋው ዘር ማጥፋት ስለሚፈልጉ ነው። አሁን ግን ደግሞ ይህ ተስፋ ያደረግ ነው ክርስቶስ ኢየሱስ የሚመጣበት የመጨረሻው ዘመን ላይ ስለሆነንና ይህ እንዲመጣ ደግሞ ቀደም ብሎ እስራኤላውያን ያልተቀበሉትን መሲ ይመጣል፣ በመቅደሱ ይነግሳል፣ ያሳርፈናል ብለው የሚያስቡት አሰተኛውን መሲህ የሚጠባበቁበት ጊዜ ስለሆነ ይሄ ጦርነት አይቀሪ ነው። ምክንያቱም አሰተኛው መሲህ እንዲቀበሉ ከሚያደርጋቸው ነገር አንዱ ምንድነው? በዙሪያቸው ካለ ጠላቶች ያሳርፋቸዋል። እንዴት ያሳርፋቸዋል የሚለውን ነገር ብንመለከት ኪዳን ኪዳን አድርጎ ነው የሚያሳርፋቸው። ኪዳን ይገባል ይላል፣ አደንዳኔ ጽኑ ቃል ኪዳን ይገባል ከሁሉ ጋር ይላል። ይህንን ለትራምፕ ሰጥተው ነበር አንዳንዶች። አይተኮነ ሚዲያ ላይ ተመልክተን እንዴት ታየዋለ ብለኝ በፍጹም አይደለም የሚል ነገር በወቅቱ ስንዘግብ ቅዱሳን፣ ሄደው አድማጮቻችን፣ ሄዳችሁ ወደኋላ ያለውን ስለ እስራኤል የዘገብነው ውስጥ ማየት ይችላሉ፣ ማዳመት ይችላሉ እና ብለን ነበረ። ነገር ግን ማንም ብዙ ሰው ያተኮረው ምንድ ነው ከዚህ በኋላ አማስ አለቀለት፣ አበቃ፣ ትልቅ ይፈታል፣ ሰላም ሆኗል የሚል ትንታኔ ነበር የሚሰጥ የነበረው። ነገር ግን እኛ ይሄ ነገር እንደማይሆን እናውቃለን። ከምን አንፃር? አሁን አንድ ከታል ካልኩት አንፃር ነው። ሁለተኛው ሁለተኛው እስራኤል ለ19 ማለት ከ70 ዓመት እስከ 1949 ድረስ ሀገር አልነበረችም ከዛ በኋላ ነው ወደ ተስፋይቱ ምድር የተመለሱት ጽዮናዊነት የሚባል ማህበር ወይም ድርጅት አቋቁመው በሱ አማካኝነት እየታገሉ መሬት እየገዙ ምን እያሉ ነው ወደ ሀገርነት ወደ ተስፋ ሀገራቸው የተመለሱት ስለዚህ የእነሱን መመለስ ይቃወሙ የነበሩት ሀገሮች አሁንም ድረስ እስራኤልን ለማጥፋት ጠላትን ስለሆኑ እስራኤልን አምነው ሰላማዊ ድርድር አድርገው ጎረቤት ሆነው ይኖራሉ የሚል እምነት የለኝም። ምክንያቱም ይሄ ታሪካዊ ጠላት እምነት በእስማኤልና በኤሳው መካከልም ያለው ነገር አለ። በያዕቆብና በኤሳው መካከል በእስማኤልና ደግሞ በያቆብ እና በኢሳው መካከል በእስማኤል እና ደግሞ በኢሳቅ መካከል ያሉት እነዚህ ዳይሬክት እነዚህ ጠላትነቶች የሚቀጥሉ ናቸው። ቀላል ነገር አይደለም ለማለት ፈልጌ ነው እና ከዚህ ተነስተን የሰሞኑን ስናይ እንግዲህ በትናንትና ዕለት ከትናንት ወደ ያነብሳቸው የተናገሩት ጥቃቱ በትናንትና ዕለት በይፋ ተጀምሯል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በጋዛ ላይ ከባድ ጥቃት እንዲፈጸም ወስነዋል እና በአውሮፕላን መጠነ ሰፊ ድብደባ እየተካሄደ ነው ያለው። ይህ ደግሞ የተኩስ አቁሙ መጣሱን ሐማስ እና እንዲሁም ሌሎች አገሮች የአረብ ሀገሮች እየተናገሩ ነው ያሉት እና የእስራኤል መከላከያ ሚኒስትር እስራኤል ቃት እንደ መሰሳቸዋለን ከዚህ በኋላ ወደ ኋላ የምንልበት መንገድ በዘው። የእስራኤል ቃት ማለት የቀኝ ዘመሙ ፓርቲ አባል ናቸው አክራሪ ናቸው እና ስለዚህ እንደመሰሳቸዋለን ከዚህ በኋላ ወደኋላ የምንልበት ምክንያት የለም ብለዋል። እንግዲህ ይሄ መግለጫ በጣም በጣም ቀላል ሊመስል ይችላል። ጦርነቱ የሚቀጥል አመላካች ነው። ግን የጦርነቱ መንስኤ ምንድን ነው የሚለው፣ አንደኛው ሐማስ አታሉናል ነው የማይሆን ሬሳ ሰጥቶናል። እና ሁለተኛው ደግሞ ምንድን ነው የሐማስ ወታደሮች በእስራኤል ወታደሮች ላይ ጦርነት ከፍተው ጥቃት አድርሰዋል ጥቃት አድርሰዋል። እና ሆን ብለው ተኩሰው ቶክስ አቁሙን። አሁን ሀማስ የሚከሰው ሆን ብሎ እስራኤል ቶኩስ አቁሙን ጥሳለች ብለው ነው የሚያስቡት። ይህን ጉዳይ የቱርኩም ፕሬዚደንት ረሰፕ ጣይብ ኤርዶጋን መጋራት ብቻ ሳይሆን እስራኤል ቶክስ አቁሙን እንደጣሰችና ለቶክስ አቁሙ መገዛት እንዳለባት ተናግረዋል። ነገር ግን ይሄ ማየን ከሆነ ግን ከዚህ በኋላ በእስራኤል ላይ የሚወሰደው እርምጃ ከባድ እንደሚሆን እየተናገሩ ነው ያሉት። ምክንያቱም ቶክሳቁን መጣስ እስራኤል ባደረገችው ድብደባ ደግሞ ስልሳ አራት ፍልስጤማውያኖች ሞተዋል። ነገር ግን ፕሬዚደንት ትራምፕ እስራኤል የምትነካ ከሆነ ፍጽሙ አንታገስም በማለት መልስ ሰጥተዋል። የአሜሪካ ውጭ ጉዳይ ሚኒስትር መስሪያ ቤት ደግሞ ይህንን ማድረግ እስራኤል መብቷ ነው የሚል ነገር አንስተዋል። ኢራን ደግሞ እስራኤል ኢራን ጥቃት በእኔ ላይ ልትፈጽም ተዘጋጅታለች የሚል ነገር እያነሱ ነው ያለ። ይህን ሁሉም ነገር የምንድን ነው መካከለኛው ምስራቅ በአሁኑ ሰዓት ምስቅልቅሉ እየወጣ ነው ያለ እየተመሰቃቀለ ነው ያለው። እንደውም ከመጀመሪያው የከፋ ጦርነት ውስጥ የሚገቡበት አዝማሚያ እየታየ ነው የመጣ እየታየ ነው። ኢራን በከፍተኛ ዝግጅት ላይ ነች ያለችው። ከዚህ ጋር እንደው ያው ዜናዎች ስለሚደራረቡ አንዘግበውም እንጂ ከኢራን ጋር ቻይናና ሩሲያ አሁን ላይ በውጭ ጉዳይ ሚኒስትሮች አማካኝነት ይህንን ኢራን ላይ ለሚደርሰው ጥቃት ምላሽ ለመስጠት ዝግጁ እንደሆኑ እየተናገሩ ነው ያሉት። ስለዚህ ምናልባትም የጉግ ማጉግ ጦርነት ሊጫር ይችላል፣ ሊጫር ይችላል። ቱርክም እርምጃ ወስዳለሁ እያለች ነው። አረብ ሀገሮችም እየተቃወሙ ነው የእስራኤልን ዘመቻ። ይሄ ዘመቻ መቆም አለበት እያሉ ነው። ነገር ግን ዘመቻው አሁን ላይ ስትመለከተው የሚቆምበት አንዳች ምክንያት አንተ አበት ላይ ላመጣ አልችልም ለምን ሀማስ ትጥቅ መፍታት አይፈልግም ሀማስ በአስተዳደር ውስጥ ኢንቮልቭ መሆን ይፈልጋል ብቷል እስራኤል ደግሞ ሀማስ ኢንቮልቭ እንዲሆን አትፈልግም አሜሪካ ሀማስ ትጥቅ እንዲፈታ ይፈልጋል ስለዚህ ነው ባለፈው ዶናልድ ትራምፕ ሲናገሩ አስቀድደን እናስፈተዋለን ያሉት ስለዚህ ዛሬ ደግሞ ዛሬና ነገ ደግሞ ምን እንደሚፈጠር አናቀው። እግዚአብሔር ነው የሚያቀው። ስለዚህ ዓለም ግን በእነዚህ አይነት ምስቅልቅል ነው ያለችው። እኛ እንግዲህ ከታሪክም ከምንም ከመጽሐፍም እንደሚለው የመጨረሻው ዘመን ላይ ስለደረስላለን፣ እንድንታገስ፣ እንድንዘጋጅ፣ እንድንነቃ፣ እግዚአብሔር ፊት እንድንፈልግ፣ ከእግዚአብሔር ጋር ህይወታችንን እንድናጣብቅ፣ ቸል ማለት የለብንም። ቤተ ክርስቲያን ደግሞ እግዚአብሔር የሰጣትን ተልኮ ተልኮ ተሰጥቷት ነው ምድር ላይ ያለችው። ቤተ ክርስቲያን በእግዚአብሔር ተልኮ ነው ምድር ላይ ያለችው እንጂ ለሌላ ስራ አይደለም። ቤተክርስቲያን ምድር ላይ ያለችው ይህን ተልኮዋን እንድትፈጽም ትንቃ እንላለን። ወደ ተልኮዋ ትመለስ እንላለን። እግዚአብሔር በነገር ሁሉ ይርዳን፣ ጸጋውን ያብዛልን። ስለነበረን ጊዜ እግዚአብሔርን ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ አሜሪካ፣ አውስትራሊያ፣ ካናዳ ያላቸው ፕሊስ በምን አይነት ሁኔታ ውስጥ ሆነን ለእኛ ቅርጽ እንደምንልክላችሁ እንደምናስተላልፍ እኛና እግዚአብሔር ያውቃል። አቅማችን የቻለ ነው ሁሉ እያደረግን ነው ያለ ነው። እናንተ ደግሞ አገልግሎታችንን እግዚአብሔር በረዳችሁ በልባችሁ ደስ እንዳለ እንደሞላ እንደደግፉን በጌታ ፍቅር እንጠይቃችኋለን። በተለይ በጎፈንድሚ አገልግሎታችን እንደግፉ። ላለው በጌታ ጸጋ ሰላም ይሁንልን። ሻሎም ጌታ ኢየሱስ አብስቶ ይባርክ ፓስተር። በእውነት በጣም ትልቅ ትልቅ መልእክት ነው ያስተላለፍከው። በተለይ መጨረሻ ላይ ቁልፍ የሆነ መልእክት ነው የተላለፈው። እኔ ምን ያህል እንደሚሰሙን ባላቅም፣ በየጊዜው በየጊዜው በተለይ ለቤተ ክርስቲያን መሪዎች ጠበቅ ያለ መልእክት ነው እያስተላለፍን ያለነው ዝግጁነታቸው በጣም በጣም ከምንጊዜውን በላይ እየተጠናከረ መሄድ እንዳለባቸው እንደገና ደግሞ አባላቶቻቸውን ምእመኖቻቸውን ማንቃት ተጠያቂነት ሊያስመጣ ስለሚችል በእግዚአብሔር ዘንድ ይህ ሁሉ ኃላፊነት ስላለ በእንደዚህ አይነት መልኩ ይህንን መልእክት በእናንተ ዘንድ ይደርሳል ብለን እምነታችን ነው። በየጊዜው ከማለት እንግዲህ አንቦዝምም፣ ለማንቃት እንሞክራለን። እንግዲህ እግዚአብሔር አብስቶ ይባርክ ፓስተር በየጊዜው እያነቃህን ያለው እኛም እንግዲህ ያው ማንቂያው እንደ በመደወል ላይ ነው ያለ። ነው ስለዚህ ውድ አድማጮቻችን ይህንን ግምት ውስጥ በማስገባት ራሳችንን እንድናዘጋጅ እግዚአብሔር ያበርታን ያግዘን እንላለን። እንግዲህ ዛሬ የሐሙስ መረጃ መልእክት ቀን የማታውም እንግዲህ ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በነገ ደግሞ እንደዚሁ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሁን። ማራናታ ብለን እንዘጋለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።